የዓለም ሀገራት መንግስታት፣ ባለስልጣናት ከአንድ ቦታ ወደ አንድ ቦታ በሚጓጓዙበት ወቅት የሚደረገላቸው ጥበቃና የጉዞ ሁኔታ ልክ እንደ አንድ ቲያትር ከፍተኛ ዝግጅትን የሚወስድና በውስጡ ረቂቅ የሆነ የወታደራዊ ቀመር ያዘለ ነው። ይህ ጥብቅ በሆነ ደህንነት ምልክትና ቴክኖሎጂ የሚታጀበ ጉዞ ስነ ስርዓትም ከሀገር ሀገር የተለያየና ሁሉም ሀገራት የየራሳቸው የሆነ መንገድ የሚከተሉበት ነው። ታዲያ ለነዚህ ጊዜያት ብቻ የሚያገለግሉ በተለያዩ ሀገራት የሚመረቱት የጉዞ መኪኖች ያላቸው ጥራትና የደህንነት መጠን ደግሞ በስልጣን ላይ ላሉት መሪዎች ከሚደርስባቸው ጥቃቶች የሚጠብቋቸው ሌላዎቹ ጋሻዎቻቸው ናቸው። እነዚህ የሀገራት ፕሬዚዳንቶች፣ ጠቅላይ ሚኒስትሮች፣ ባለስልጣናትና ነገስታት ከቦታ ቦታ የሚንቀሳቀሱባቸው መኪኖች ከውጭ ከሚታየው አብረቅራቂ ቀለሞቻቸው በተጨማሪ በውስጣቸው የረጅም ጊዜ ታሪኮችን የተሸከሙ ናቸው። ታዲያ እነዚህ መኪኖች በመንገድ ላይ ሲንቀሳቀሱ ለተመለከተ አንድ ተመልካች የወትሮ ቅንጡ መኪኖች አሊያም ሊሞዚኖች ላይ የሀገራቱ ባንዲሮች ሲውለበለብ ከሚያዩ በተጨማሪ ለአመል ያክል መስኮቶቻቸው የተከፈቱ ናቸው። ይህንን አይነቱን ስርዓቶች ነገሮችን ኖርማል ለማድረግ የመሞከር ጥበብ በውስጡ ከፍተኛ የሆነ የውትድርና ብስለትን የያዘ እጅግ ረቂቅ ስልቶችን ያከለ ነው። እውነታው ግን ከሚታየው ቅንጡነትና የቀለም ማሸብረቅ በተጨማሪ እያንዳንዱ በመኪኖቹ ቦዲ ላይ ያሉት እጥፋቶችና የመኪናው ኢንቴሪየር ዲዛይኖች የሚደብቋቸው አንዳች ክፍል ከሚኖራቸውም በላይ እያንዳንዱ የመኪናው ክፍል ከፍተኛ የሆነ ደህንነት የሚጨምርና ማንኛውንም አይነት የሽብር ጥቃቶችን መቋቋም የሚችል ሆኖ የተሰራ ነው። ታዲያ እነዚህ መኪኖች እምነት የሚጣለባቸው ጠባቂ መላእክቶችም ናቸው። ለዚህም ምክንያቱ የትኛውንም መሪ በአስቸጋሪ በሆኑ ሁኔታዎች ውስጥ አሳልፎ የትኛውንም ሰላማዊ የሆነ የጉብኝት ጉዞ አሊያም ደግሞ የሀዘን ፕሮግራማቸው ላይ ከሚሰነዘርባቸው የጥይት፣ የቦምብ፣ የጋዝና ሌሎችም ጥቃቶች በመጠበቅ በሰላም በመዳረሻቸው ላይ ለማድረስ በመቻሉ ነው። ታዲያ ይህንን አይነት እንቁ የሆነ የመጓጓዣ ሀብትን ለአንድ ሀገር አለኝ ብሎ ማሰብ ቀርቶ አገልግሎት ሲሰጥ መመልከት በራሱ የሀገሪቷን ስምና ክብር ከፍ ከማድረጉም በላይ በዓለም ደረጃ ሀገሪቷ የሚሰጣትን ደረጃ በእጅጉ ማበልጸቅ የሚችልም ነው። በአሁኑ ሰዓት አለም ልክ እንደ ማግኔት አደጋን ብቻ በምትስብበት ጊዜም ይህንን አይነቱን ሰው ሰራሽ ጠባቂ መልአክ ይዞ መገኘት ምን ያክል ነፍስን በህይወት ለማቆየት ከፍተኛ ጥቅም እንዳለው መገመት አይከብድም። በዚህ ቪዲዮ ላይም ይህንን ውድ መኪና የራሳቸው ማድረግ የቻሉ መንግስታትን እንደ ግዙፏ ቻይና፣ ክርክር የማያጣት ልሂቆ አሜሪካ፣ ኃይሏ የታደሰው ቱርክ ታሪካዊ ታላቅነት የተቀናጀችው ፈረንሳይና በእንቆቅልሾች የተከበበችው ሩሲያን ጨምሮ በዓለም ደረጃ ባላቸው የወታደራዊ አመራር ውስጥ ያላቸውን ድብቁን ማንነትና የሩሲያን ፕሬዚዳንት ለቡርኪና ፋሶ ፕሬዚዳንት እጅ መንሻ ስላቀረቡለት ውዱ ስጦታ እንመረምራለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን በየትኛውም አይነት ዓለም አቀፍ ዲፕሎማሲያዊ ጉብኝቶች ላይ በሚገኙበት ጊዜ ከሚያጅቡት ልዩ ስልጠና ከሚሰጣቸው ጠባቂዎቹ በተጨማሪ ጥቁር ቀለም የተቀባውና ንጉሳዊነት የሚያላብሰው የሀገሪቱ ብቸኛ መገልገያ የሆነውን ባለግርማ ሞገሱን አውሩስ ሴናት መኪናን በመያዝ ነው። ይሄ የሩሲያው አውሩስ ሴናት መኪና ከተራዎቹ መኪኖች የሚመደብ ሳይሆን የሩሲያን የቴክኖሎጂ ልህቀትና የወደፊት ተስፋን የሚያሳይ የሚዳስስ ትልቁ ሀብቷ ነው። ይሄ በወታደራዊ አረንጓዴ ቀለም ሳይሆን ድብን ባለ ጥቁር ቀለም የተዋበ መኪና የሀገሪቷን የገዢ ስልጣን ቅልብጭ አድርጎ የሚያሳይ ነው። አውሩስ ሴናት እንደጀመረና ጃፓን ያሉ የመኪና አምራች ድርጅቶች ምርቶችን ያስናቀና ከነሱ ጥገኝነት ውጭ የተመረተ አራት ነጥብ አራት ሊትር ቪኤት ኢንጂን ያለውና ባለመንታ ቱርቦ ቻርጀር የተገጠመለት የሀገር በቀል የኢንጂነሪንግ ልህቀት ስጦታ ነው። ይህ መኪና እስከ 600 የፈረስ ጉልበት ማመጨት የሚችል የሚችልና ያለምንም ችግር በዚህ ጉልበት ከቆመበት መነሳት የሚችል ድንቅ ስራ ነው። ታዲያው ሩስ ሴናት ከ6 ሰከንድ ባነሰ ጊዜ ውስጥ 100 ኪሎ ሜትር መጓዝ የሚችል የዓለማችን ፈጣኑ መኪናም ነው። ይህ የመኪና ውድድር መኪኖችን በእጥፍ የሚበልጠውና ምንም አይነት አደጋ ቢያጋጥመው ያለ ምንም ጭረት የተሳተፉን ሰው ከነነፍሱ ከታሰበበት ማድረስ የሚችለው መኪና ውስጥ ሲገባም ሁሉም ነገር ትንግርት ነው። በውስጠኛው የአውሩስ ሴናት ክፍል ውስጥ መዓዛው እጅግ ልዩ የሆነና ጥራቱን በጠበቀ የሀገሪቱ የሌዘር ምርት የተለበጠ ምቹ ወንበር ያለበት የከባቢውን አየር ሳይቀር መቆጣጠር የሚያስችሉ የኤሌክትሮኒክስ ልቀት የተገጠመለትና ሚስጢራዊ የሆኑ የስልክ ልውውጦችን ማድረግ የሚያስችሉ የኮሚኒኬሽን ቴክኖሎጂዎች ያለው ሲሆን፣ ቦዲዩም ከሴራሚክ ከብረትና የተሰሩበት ሞለኪውል በሚስጥር የተያዙ ሜቴሪያሎች የተገነባና ብዙ ሌየሮች ያለው ነው። ይህም ከፍተኛ አቅም ያላቸው የጠመንጃዎችን ተኩሶች ማክሸፍ የሚችል የየትኛውንም አይነት የድምጽ ሞገዶች ውጡ ማስቀረት የሚችልና የሚደርስበትን ማንኛውንም አይነት ቦምብ ጥቃት መቋቋም የሚችል ልዩ ስሪት ነው። አውሮስ ሴናት በብዙ ትንግርቶች የተሞላ ከመሆኑም በላይ ማንኛውም አደጋ ሲያጋጥመው በፍጥነት ተሳፋሪው ምንም አይነት የኦክስጅን እጥረት እንዳያጋጥመው ማድረግ የሚችልበት የራሱ የኦክስጅን ማዘጋጃ ሲስተም ያለው ነው። ታዲያ ይህ ሲስተም ለረጅም ሰዓታት መቆየት የሚችል ከመሆኑም በላይ ተሳፋሪው በተበከለው አየር እንዳይጎዳእና ና አደጋ እንዳይደርስበት ማድረግ የሚችልበት ቴክኖሎጂም ያለው ነው። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬም በሩሲያ በተገኘበት የዲፕሎማሲያዊ ጉብኝት ወቅት አንድ ትልቅ ሰርፕራይዝ ከሩሲያው ፕሬዚዳንት ከቭላዲሚር ፑቲን ቀረበለት። ለፕሬዝዳንት ኢብራሂም ትራወሬ ይህ ያልጠበቀው ስጦታ መቼም ቢሆን የማይረሳው ነበር። የሩሲያው ፕሬዚዳንት ቭላድሚር ፑቲን በራሳቸው እጅ ለፕሬዚዳንት ኢብራሂም ትራወሬ የሩሲያ ስሪት የሆነችውን አውሩስ ሴናትን በስጦታ መልክ አቀረቡለት። ፕሬዚዳንት ኢብራሂም በቀረበለት ዋጋ በማይወጣለት ስጦታ ከመደነቁም በላይ ያልጠበቀው በመሆኑ እጅጉን ተገርሟል። መኪናዋንም እየተዘዋወረ ከተመለከተ በኋላ በድንጋጤ በሚንቀጠቀጡ እጆቹ ጣቶቹ እየነካ ሲዳብሳት በፊቱ ላይ ሊደበቅ የማይችል ደስታና ፈገግታ ታይቶበታል ይሄ ውድ የሆነው የሩሲያ ንብረት ለቡርኪና ፋሶ ፕሬዝዳንት በስጦታ መልክ የቀረበበት ዋነኛ ምክንያቱም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማጠናከር እና ወደ ከፍተኛ ደረጃ ለማሳደግ ጭምር ነው ታዲያ ይሄ የሩሲያ በረከት ያለምንም ነገር የማይበግረውና ሉዓላዊት ሀገር ለመመስረት የውጭ ሀገራትን ድጋፍ ሙሉ በሙሉ በማስቀረት ሀገሪቷን ባላት ተፈጥሯዊ ሀብቷ እንድትተዳደር ለሚያደርገው መሪ ምናልባትም አንዳች የመንሸራተቻ መንገድም ሊሆን እንደሚችል እኛም በዚህ ቪዲዮ ላይ ስለዚህ ስለ ሩሲያ አውሩስ ሴናት መኪና ለቡርኪና ፋሶ ፕሬዝዳንት በስጦታ መልክ መቅረቧን ተከትሎ ሰፋ ያለ መረጃ ሰጥተናቸዋል። በዚህ ቻናል ላይም ሌሎች አስገራሚና ድንቅ የሆኑ አዳዲስ መረጃዎችን በየቀኑ ወደ እናንተ የምናደርስ በመሆኑ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውሏን ምልክት በመጫን ከእኛ ጋር ቤተሰብ መሆናችሁን አረጋግጡ። ደህና ቆዩን።